ጉባኤውን በንግግር የከፈቱት የምክር ቤቱ ዋና አፈ ጉባኤ ጌዲዮን ኮስታብ ምክር ቤቱ የዞኑ ህዝብ ሉዓላዊ መገለጫ በመሆኑ ህዝቡ የልማት የዲሞክራሲ ስርዓት ግንባታ ተጠቃሚ እንዲሆንና መልካም አስተዳደር እንዲሰፍን በማድረግ በኩል ያለው ሚና ከፍተኛ መሆኑን ገልጸዋል። ምክር ቤቱ በሶስቱ የመንግስት አካላት የታቀዱ ህግ ማውጣት፣ የማስፈጸምና የመተርጎም ስራዎችን በታቀደው ልክ ተግባራዊ ተደርገው የህዝቡን ተጠቃሚነት ማረጋገጡን ለህዝብ ኑሮ መሻሻል ያበረከተውን ድርሻ ለሰብአዊና ዲሞክራሲያዊ መብቶች መከበር የሚያግዙ ተግባራቶች መከናወናቸውን በመከታተልና በማረጋገጥ የበኩሉን ሚና በመጫወት ላይ ያለ ምክር ቤት ነው ምክር ቤቱ በግማሽ ዓመቱ ያከናወናቸው ተግባራት በምክትል አፈ ጉባኤ ተካልኝ ሽፈራው ሪፖርት ቀርቦ በአባላቱ ተመክሮበታል የምክር ቤቱ አባላት በነበራቸው ጉብኝት በጠቅላይ ሚኒስትር ዶክተር አብይ አህመድ የመሰረት ድንጋይ የተቀመጠለት የደንቢሎች ግንባታ የመጀመሪያው ነበር። የደንቢሎች ግንባታ ፕሮጀክት አስተባባሪ ጋሻው ዳዊት ስራው ከ93 በመቶ በላይ መድረሱንና ለምርቃት የተቃረበ መሆኑን ተናግረዋል። አጠቃላይ ሂደቱ ከሳይት ወርኩም ከእነዚህ ከመኝታ ክፍሎቹም ያለው አፈጻጸም ጥሩ ደረጃ ላይ ያለ ነው። በዚህ አጭር ጊዜ ውስጥ ለምረቃ እናደርሳለን ብለን እናስባለን። የሎጁ መገንባት ለአካባቢው የቱሪስት መዳረሻ እንዲሆን ከማድረጉም በተጨማሪ ለወጣቶችም የስራ እድል እንደሚፈጥርላቸው የበበቃ ዋና እርሻ ስራ አስኪያጅ በሻዳ ወርቁ ተናግረዋል። ለኮሚኒቲው የስራ እድል ይፈጥራል። ለምሳሌ እዚህ ያለው አሁን የምታዩት ግዛዊ ሰራተኛ ለፕሮጀክቱ በጣም ከፍተኛ የስራ እድል የፈጠረ ነው። በቀጣይነት በቋሚነት ደግሞ ለብዙ ልጆች ስራ እድል ይፈጥራል። ሌላው የጉብኝቱ አካል ጠቅላይ ሚኒስትር ዶክተር አብይ አህመድ የመስረት ድንጋይ ያስቀመጡለት የአማን ዓለም አቀፍ የአውሮፕላን ማረፊያ ሲሆን፣ የስራው አፈጻጸም 75 በመቶ ላይ መድረሱን የሳምሶን ቸርነት ስራ ተቋራጭ የአየር መንገዱ ግንባታ ፕሮጀክት ስራ አስኪያጅ እየሞላ ተናግረዋል። አየር ማረፊያውን ኤርፊልዱን፣ እንዲሁም መዞሪያውን ታክስ ዌይ እና ፓርኪንግ ቦታውን የኤፕሮን ቦታ ግንባታ እያከናወን እንገናኛለን። አሁን ላይ ባለው ነባራዊ ሁኔታ ፕሮግረሱ ወደ ሰባ አምስት ፐርሰንት አኮምፕሊሽ የተደረገበት ወይም የተጠናቀቀበት ሁኔታ ላይ ነው የምንገኘው። የዞኑ ዋና አስተዳዳሪ አቶ ሀብታሙ ካፍቲን ለአየር መንገዱ ግንባታ እውን መሆን ከአካባቢው የተነሱ ነዋሪዎች ያላቸው አበርክቶ ከፍተኛ መሆኑን አመልክተው እስካሁን ለልማት ተነሾቹ ዞኑ ከአንድ መቶ ሀምሳ ሚሊዮን ብር በላይ መክፈሉን ተናግረዋል። እንደ ቤንች ሸኮ ዞን ደቡብ ምዕራብ ክልል ውስጥ ባሉት ካሉት ዞን ውስጥ የተለየ ብር ይሰጠን ድጋፍ ይደረግን የሚል ጥያቄ እኛ የለንም። በሶስት ዓመት ብድር ይሰጠን እኛ ከራሳችን በጀት ተቆርጦ እንከፍላለን። የማንንም ድጋፍ በቃ ካጣን ብድር ይሰጠን ያለ ማንም እገዛ መቶ ሀምሳ ሚሊዮን አካባቢ ብር ከፍለናል። ከቦታው ለሚነሱ ነዋሪዎችም ማህበራዊ መሰረታቸው እንዳይናጋ በአንድ አካባቢ ለማስፈርም እየተሰራ መሆኑን ገልጸዋል። ራሱ ደግሞ የሚኖርበትን ቤተሰብ ማባሪያ መሰጥ እድር ሳይበተን ትምህርትም አንድ ላይ እንገነብላቸዋለን። አንድ መንደር አንድ ከተማ እናርጋቸዋለን። እርሻ ማሳ እንሰጣቸዋለን። አርሶ መጥቶ ዘመንደራቸው ላይ ያርፋል። በዞኑ ከሚከናወኑ የልማት ስራዎች አንዱ የሆነው የሚዛን አማን ከተማ አስተዳደር የኮሪደር ልማት የጉብኝቱ አካል ሲሆን ስራውም በጥሩ ሁኔታ እየተከናወነና ህዝቡም ድጋፉን እያደረገ መሆኑን የከተማ አስተዳደሩ ከንቲባ ግሩም ተማም ተናግረዋል። በአካባቢው እየተከናወኑ ያሉ የልማት ስራዎች የምክር ቤቱ አባላት መመልከታቸው ህዝቡ የልማት ተጠቃሚ የሆነ መምጣቱን ከማረጋገጣቸው በላይ የሚሰሩ ስራዎች እንዲፋጠኑ የበኩላቸውን ድርሻ እንዲወጡ ያስችላቸዋል ሲሉ የዞኑ ዋና አስተዳዳሪ አቶ ሀብታሙ ካፍቲን ገልጸዋል።